በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የመኩኤል ቲዩብ ቤተሰቦች እንደምን አላችሁ? የሉል እግዚአብሔር ሰላም በያላችሁበት ይድረሳችሁ፣ አሜን። ሁለተኛ ዲያብሎስን በምንና እንዴት መቃወም ይቻላል? የመጀመሪያው በእምነት ቅዱስ ጴጥሮስ በእምነት ጸንታችሁ ተቃወሙት። አንደኛ ጴጥሮስ ምዕራፍ አምስት ቁጥር ዘጠኝ ብሎናልና ዲያብሎስን በእምነት ድል እናደርገዋለን። ግን በእምነት በምን እምነት? እግዚአብሔር ከአንተ ጋር ሆኖ በሚሰራበትና በአንተ ላይ የተጠመዳትን ወጥመዶችን ጨምሮ ዲያብሎስን ኀይል ሁሉ ሲያጠፋልህ በሚችል እምነት ጻድቃን እጃቸውን ወደ ክፋት እንዳይዘረጉ የኃጥኣን በትር በጻድቃን ላይ አይኖርም መዝሙር 124 ቁጥር 3 በሚለው ቃል የሚያሳምን እምነት እግዚአብሔር ከዲያብሎስ ደባዎች ሁሉ በላይ ኃይል እንዳለውና ስለ እኛ እርሱ እንደሚዋጋ የሚያረጋግጥ እምነት ነው። ሰልፉ የእግዚአብሔር ነው። አንደኛ ሳሙኤል ምዕራፍ 17 ቁጥር 47። እግዚአብሔር ስለ እናንተ ይዋጋል እናንተም ዝም ትላላችሁ። ኦሪት ዘጻት ምዕራፍ 14 ቁጥር 4 ውጊያው ሰልፉ የእግዚአብሔር መሆኑን ማመን አለብህ። ዲያብሎስን የምትዋጋው አንተ ሳትሆን እግዚአብሔር ባንተና ከአንተ ጋር ሆኖ ነው። ቅዱስ ዳዊት እንደ ተናገረው ዲያብሎስን እንድትዋጋ ኃይሉን፣ ትጥቁንና የውጊያውን ልምምድ የሚሰጥህ እግዚአብሔር ነው። እግዚአብሔር አምላኬ ይባረክ ለእጆቼ ሰልፍን፣ ለጣቶቼም ዘመቻን የሚያስተምር መዝሙር 143 ቁጥር አንድ ለመሆኑ በችግሮችህና በፈተናዎችህ ጊዜ እግዚአብሔርን ከጎንህ ታደርጋለህን ከተሸነፍክ እግዚአብሔርን ባለመያዝህ የመጣብህ ችግር ነው በብዙ ወይም በጥቂት ማዳን እግዚአብሔርን አያስቸግረው አንደኛ ሳሙኤል ምዕራፍ 14 ቁጥር 6 የሚል ቃል በመጽሐፍ ቅዱስ ስለተጠቀሰ ምንም እንኳን የአንተ ኃይልና መንፈሰ ጠንካራነት ዝቅተኛ ቢሆንም እግዚአብሔር ባንተ ፍጹም ድል እንደሚያደርግና ሞገስ እንደሚሰጥህ እወቅ። ንጉሥ ሕዝቅያስ ከሰናክሬም ከጦሩ የሚያስፈራራና የማስፈራሪያ ደብዳቤ ቢላክለት ወደ እግዚአብሔር ቤት በመውጣት ደብዳቤውን በእግዚአብሔር ፊት ዘርግቶ በመጸለዩ እግዚአብሔር መልአኩን ልኮ የአሦራውያንን የጦር ሰፈር በአስክሬን ሞልቶታል። ንጉሥ ዳዊትም ምንም ያህል ጦርን ጦርነቶቹ ሁሉ በእምነት እንዳረጋቸው ከመዝሙሩ ተመልከት። እግዚአብሔር ከእኛ ጋር ባይሆን ሰዎች በእኛ ላይ በተነሱ በተነሱ ጊዜ ቁጣቸው በላያችን በነደደ ጊዜ በዚያን ጊዜ ሕያዋን ሳለን በዋጡን ነበር። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች፣ ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይና ምድርን በሠራ በእግዚአብሔር ስም ነው። መዝሙር መቶ ሃያ ሁለት አቤቱ ጌታ፣ አይኖቼ ወደ አንተ ናቸውና ባንተ ታመኑ። ከሰወሩብኝ ወጥመድ፣ አመፅንም ከሚያደርጉ ሰዎች እንቅፋት ጠብቀኝ። መዝሙር 140 ቁጥር 8። መሸሸጊያም የለኝም፣ ስለ ነፍሴም የሚመራመር የለም። አቤቱ ወደ አንተ ጮህ አለው፣ አንተ ተስፋዬ ነህ፣ በህያዋንም ምድር አንተ እድል ፈንታዬ ነህ አልሁ። መዝሙር 141 ቁጥር 5። እንደዚህ ባለው እምነት ዳዊት ጎልያድን ብቻ ሳይሆን ጦርነቶችን ሁሉ አሸነፈ። ጠላትህ የፈለገውን ያህል ኃይለኛ ቢሆንም እግዚአብሔር ከእርሱ ጋር እንደሚያድንህ በፍጹም እመን። ከነቢዩ ከዳዊት ጋርም እንዲህ እያልክ ዘምር፤ የእግዚአብሔር ድምፁ የእሳቱን ነበልባል ይቆርጣል፣ የእግዚአብሔር ድምፅ ምድረ በዳውን ያናውጣል። መዝሙር 28 ቁጥር 7 የሐዋርያው የቅዱስ ጳውሎስን ቃል እየደጋገምክ ዲያብሎስን ተቃወመው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ፊልጵስዩስ ምዕራፍ 4 ቁጥር 13 እግዚአብሔር ከዲያብሎስ ጋር በምታደርጋቸው ውጊያዎች ሁሉ ከጎንህ በመቆም ታሸንፈው ዘንድ እንደሚረዳህ የሚያረጋግጥልህ በዚህ እምነት ጽና። እግዚአብሔር ከአባቶቻችን ጋር በመሆን ድል እንደሚያደርጉ እንደመራቸው ሁሉ ካንተም ጋር ሆኖ ማንም ክፉ ሊያደርግብህ ቢነሳ እንደማይፈቅድለትና በፍጹም እንደማይረሳህ አስተውል። የሐዋርያት ሥራ ምዕራፍ 1 ቁጥር 10። እምነትህ በውስጥ የልብ ጽናትና በውጭ ደግሞ በዲያብሎስ ላይ ኃይልን እንደሚያጎናጽፍህ እወቅ። ከዲያብሎስ ጋር ስላለብን ውጊያ ሐዋርያው ሲናገር እንዲህ ብሏል። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔር ዕቃ ጦር ሁሉ ልበሱ። ኤፌሶን ምዕራፍ 6 ቁጥር 10። ስለሆነም እንዲህ ላለው ውጊያ የእኛ ኃይል ምንም አይፈጽምም፣ የጌታና የኃይሉ ችሎት እንጂ። የእኛም ስጋዊ የጦር ዕቃዎች ብቃት ስለሌላቸው የእግዚአብሔርን ዕቃ ጦር ሁሉ መልበስና የእግዚአብሔርም ኃይል ከእኛ ጋር እንደሚሰራ ማመን አለብን። ይህ ኃይል ካለን የውድቀትም ሆነ እጅ የመስጠት መንፈስ ከእኛ ዘንድ አይኖርም። የቸልተኝነትና ተስፋ የመቁረጥ መንፈስ በእኛ ዘንድ ቦታ የላቸው። የምንመካበት እግዚአብሔር ዲያብሎስ ከሚከፍትብን ውጊያዎች ሁሉ ያድነናል። ይህ የእግዚአብሔር ኃይል የነበረው የቅዱስ ጳውሎስ እንደ ሰው በኤፌሶን ከአውሬ ጋር ታገልሁ አንደኛ ቆሮንቶስ ምዕራፍ አስራ አምስት ቁጥር ሰላሳ ሁለት በማለት ለመናገር ድፍረት ነበረው። አሁንም በዚህ ድፍረት እግዚአብሔር የኃይልና የፍቅር ራስንም የመግዛት እንጂ የፍርሃት መንፈስ አልሰጠንምና ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር ሰባት በማለት ተናግሯል። በመሆኑም የእግዚአብሔር ልጆች በውጊያው አውድማ ላይ አይወድቁም፣ ጀግኖች በመሆናቸው ዲያብሎስም ሆነ ኀጢአት አያሸንፋቸውም። ሐዋርያው ቅዱስ ዮሐንስ ስለ እግዚአብሔር ልጆች የጻፈው መልእክት ምንኛ ድንቅ ነው! ከእግዚአብሔር የተወለደ ሁሉ ኀጢአት እንዳያደርግ ነገር ግን ከእግዚአብሔር የተወለደው ሁሉ ራሱን እንዲጠብቅ ክፉንም እንዳይነካው እናውቃለን አንደኛ ዮሐንስ መልእክት ምዕራፍ አምስት ቁጥር አስራ ስምንት የእግዚአብሔር ልጆች የሆኑት ሁሉ የማሸነፍና እግዚአብሔር የገባላቸውን ቃል ኪዳን የማግኘት መንፈስ አላቸው እግዚአብሔር ለጻድቁ እዮ የሰጠውን ምስክርነት አስተውል በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፉም የራቀ ሰው የለም እስካሁን ፍጹምነቱን ይዟል እዮ ምዕራፍ ሁለት ቁጥር ሶስት ዲያብሎስ ታዲያ እንዲህ ያለውን ሰው በማጥቃት ያሸንፈው ዘንድ ይችላልን? እግዚአብሔር ከእርሱ ጋር ይዋጋልና አይችልም። በውጊያ ሰዓት ምንም ጊዜም ማሸነፍን እንጂ መሸነፍን ከፊት አታስቀድም። እግዚአብሔርን እስከተጠለልኩና እርሱ እስከተዋጋልኝ ድረስ መውደቅን አላስበውም፣ ዲያብሎስንም አልፈራውም። ይልቁንም በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። መዝሙር 22 ቁጥር 4። በል በእግዚአብሔር እቅፍ ውስጥ ነኝ፣ የእጆቹን መዳፍ ቀርጸውኛልና ብለህ ማሰብንም ማዘንጋ ኢሳይያስ ምዕራፍ 49 ቁጥር አስራ ስድስት መድኃኒታችንም ስለ በጎቹ እንዲህ ብሏል። እኔም የዘላለም ሕይወትን እሰጣችኋለሁ፣ ለዘላለም አይጠፉም፣ ከጄም ማንንም አይነጥቃቸውም በእምነት እንደምናሸንፍ ሁሉ ከአባቴ እጅ ሊነጥቃቸው ማንም አይችልም። የዮሐንስ ወንጌል ምዕራፍ 10 ቁጥር 28 በእምነት እንደምናሸንፍ ሁሉ በትሕትናም እናሸንፋለን። ስለዚህ ሁለተኛው በትሕትና ዲያብሎስን እናሸንፈዋለን። ቅዱስ እንጦንስ ርኩሳን መናፍስትን በትሕትና ያሸንፋቸው ነበር። ዙሪያውን በከበቡት ጊዜ ሁሉ እናንተ ሀያላን ናችሁ፣ ከእኔ ከደካማው ምን ትፈልጋላችሁ? በማለት ከጠየቃቸው በኋላ ከእነርሱ በጣም ታናሽ ከሚባለው ጋር እንኳን መዋጋት የማልችለውን ባሪያህን አድነኝ በማለት ወደ አምላኩ ይጸልይ ነበር። እነዚህ ርኩሳን መናፍስትም እንዲህ ባሉ የትሕትና ቃላት የተመላ ጸሎቱን ሲሰሙ ሊሸከሙት ስለማይቻላቸው እንደ ጢስ በነው ይጠፋሉ። ታላቁ ቅዱስ መቃርስም እንዲሁ ዲያብሎስን በትሕትና አሸንፎታል። በአንድ ወቅት ዲያብሎስ ለዚህ አባት ተገልጦ መቃርስ ሆይ አንተ ትጾማለህ፣ እኛምን አንበላም ሌሊት አታንቀላፋም፣ እኛም አንተኛም። በምድረ በዳ ትኖራለህ፣ እኛም በዚያ እንኖራለን። የምታደርገውን ሁሉ እናደርጋለን፣ ግን በአንድ ነገር ትበልጠናለህ ይለዋል። መቃርስም ይህ አንድ ነገር ምን እንደሆነ ቢጠይቀው የምትበልጠንና የምታሸንፈን በትሕትናህ ነው በማለት መልሶለታል። ስለ ተለያዩ ምክንያቶች ትሕትና ዲያብሎስን ያሸንፈዋል። የመጀመሪያው ዲያብሎስ ትሑት አይደለም። እንዲያውም ትሕትና ለውድቀቱ ምክንያት የሆነውን ትዕቢቱን ያስታውሳልና ሊያየውም ሆነ ሊሰማው አይፈልግም። ሁለተኛው አሁንም ትሕትና የሰው ልጆችን ያድን ዘንድ በባሪያው መልክ ራሱን ባዶ አድርጎ የመጣውን ኢየሱስ ክርስቶስን ስለሚያስታውሰውና ለዚህ መነሻ ምክንያት የምትሆነው ጥቂት ትሕትና ስለምታናውጠው ትቶ ይጠፋል እንጂ አይዋጋም። ሶስተኛው በመጨረሻም ትሑት ሰው ድካሙን ስለሚያውቅ ዲያብሎስ ውጊያ በሚከፍትበት ጊዜ ሁሉ የእግዚአብሔርን እርዳታ በመሻት ስለሚጮህ ከሁሉ የበለጠ ይህ ዲያብሎስን ያስፈራዋል። በአንድ ወቅት በማስታወሻዬ ላይ እንዲህ የሚሉ ቃላት ጽፌ ነበር። ዲያብሎስ በአንድ ወቅት ለእግዚአብሔር፣ ጠንካሮቹን ለእኔ ተውልኝ፣ ስለ እነርሱ ኃላፊነት ወስዳለሁ። ድካሞቹን ግን ላሸንፈዋቸው አልችልም፤ ምክንያቱም ኃይል እንደሌላቸው ሲያውቁ ባአንተ ኃይል ስለሚዋጉኝ ነው ብሏል። የቅዱስ ሳራባሞን ታሪክ አጋንንትን በትሕትና እንደሚወጡ ይነግረናል። በአንድ ወቅት ዛሐራ የሚባል ንጉሥ ሴት ልጅ በአጋንንት በተያዘች ጊዜ ፓትርያርኩ እነዚህን አጋንንት ያወጡላት ዘንድ ወደዚህ ይዘዋት ይመጣሉ። ፓትርያርኩም በትሕትና እኔ እንደዚህ አይነት ስጦታ የለኝም ወደ ሳራባሞን ውሰደዋት ይላሉ። ወደ እርሱ ይዘዋት በመጡ ጊዜ እርሱም በትሕትና የእኔ ብቻ ጸሎት በቂ አይደለም ካለ በኋላ የፓትርያርኩን መስቀል ጠይቆ በማማተብ በዚህ በተቀደሰ መስቀል ኃይል ትድናለች በማለት ይናገራል። ይህን በማድረጉም የልጅቱ ፈውስ በርሱ ሳይሆን በፓትርያርኩ ምክንያትነት መሆኑን ያሳያል። ዲያብሎስ እንዲህ ያለውን ትህትና መሸከም ስላልቻለ ልጅነቱ ልትፈወስ በቃች ልጅቱም ልትፈወስ በቃች። የቅዱሳን አባቶቻችን ትህትና እንዴት ርኩሳን መናፍስትን ማስወጣት እንደቻለ፣ ይህን በምሳሌነት ካየን አንድ አብይ ጥያቄ እንጠይቅ። የዲያብሎስ ውጊያዎች ለማሸነፍ የትሕትና ውጤቱ ምንድን ነው? የመጀመሪያው ትሑት ሰው ምንጊዜም ቢሆን የእርሱን ድካም ስለሚያውቅ፣ የእግዚአብሔር እርዳታ ስለሚሻ፣ የእግዚአብሔር ኃይል በእርሱ ላይ ያድራል። በክንዱ ሳይመካ በእግዚአብሔር እርዳታ ስለሚመካ ያሸንፋል። ትሑት ሰው በጥቃቅኗ ኀጢአት ሳይቀር ራሱን ይጠብቃል። እንዳይወድቅ ስለሚፈራም ከሚፈታተኑት ነገሮች ሁሉ ይሸሻል። ማንኛውም ነገር እንደ ቀላል ነገር ስለማይቆጥር ራሱን ወጥምር ላይ አይጥልም። በዚህ ትሕትናው ባጎናጸፈው ጥንቃቄ ዲያብሎስን ያሸንፋል። ትሑት ሰው የገጠሙትን ውጊያዎች የሚሆን ድካሙን ስለማይደብቅና መፍትሄ ስለሚያገኝላቸው ያሸንፋል። ትሑት ሰው ለትንሿ ኃጢአት ሳይቀር ዘወትር ይጸልያል። በዚህም ለሚገጥሙት ውጊያዎች ሁሉ እግዚአብሔርን ስለሚጠራና ስለሚይዝ ያሸንፋል። ትሑት ሰው በራሱ እርኩሳን መናፍስት ሊሸከሙት የማይችሉት መልካም ምግባር በመሆኑ ይሸሻል። ሦስተኛው በጥበብና በማስተዋል ዲያብሎስን ማሸነፍ ይቻላል። አንድ አይነት ሐሳብ በአእምሮህ ደጋግሞ ሲመላለስ በሚገባ ተመረምረው ዘንድ ይገባሃል። የዲያብሎስ ውጊያ ይሆን ምን ደግ ወይስ ምን ክፉ ጎና አለው እነዚህን ጥያቄዎች ራእይ ወይም ህልም ባየህ ጊዜም ሆነ የሌሎችን ምክር በሰማህ ጊዜ ለህሊናህ አቅርብ ዲያብሎስ ሊያታልልህ ሲሞክርም ይህንኑ አድርግ ሐዋርያው ነገሮችን በማስተዋል መመርመር እንደሚገባ አስመልክቶ መንፈስን ሁሉ አትመኑ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ አንደኛ ዮሐንስ መልእክት ምዕራፍ አራት ቁጥር አንድ ብሎናል ታዲያ እንዲህ ያለው ጥበብ እውቀትና ማስተዋል መገኛው የት ነው? የመጀመሪያውን ሰው እግዚአብሔር ጠቢብ አዋቂና አስተዋይ አድርጎ ፈጥሮታልና ሰው በተፈጥሮ ብልህ ይሆናል። ስለሆነም የዲያብሎስን ውጊያ ከመንፈሳዊ ሀሳብ ለይቶ የማወቅ ችሎታ ይኖረዋል። ሁለተኛው ሰው ደግሞ መጽሐፍ ቅዱስን ገድላትንና የቅዱሳንን ታሪክ በማንበብ ጥበብን ያገኛል። ሶስተኛው ሰው ደግሞ ጥበብን ከልምድ ያገኛል። እያንዳንዷ ውድቀቱ የዲያብሎስን የውጊያ ዘዴ ስለምትገልጥና ትምህርት ስጦታው ሰጥታው ስለምታልፍ ዳግመኛ አይወድቅም። ይህን አስመልክቶ አንድ ጻድቅ አባት ሲናገር ዲያብሎስ በተመሳሳይ ኃጢአት ሁለቴ የጣለኝን ጊዜ አላስታወስም ብሏል። ሰው ጥበብን በምክር በመመሪያና በትምህርት ሊያገኛት ይችላል። በዚህም የዲያብሎስን ውጊያ ለይቶ በማወቅ ስለሚገልጠው ከዚያ ይርቃል፣ ጠላቱም አያታልለው። ጥበብ የዲያብሎስን ደባ መግለጥ ብቻ አይደለም፤ ምን እርምጃ መውሰድ እንደሚገባንም ተጠቁመናለች። ስለዚህም ጠቢብና አስተዋይ ሰው የዲያብሎስን ደባ እንዴት ማምለጥ እንደሚችል ከወጥመዶቹም እንዴት መሸሽ እንደሚገባው ከወደቀም በኋላ እንዴት እንደሚነሳና ወደ ኃጢአት ከሚያደርሱ መንገዶች ሁሉ እንዴት መውጣት እንዳለበት ያውቃል። ይህንን የማያውቅ ቢሆን እንኳን ጥበብ ሌሎች ያማክር ዘንድ ትመራዋለች። ሌላው በምክርና በንስሐ መንፈሳዊ ምክር የዲያብሎስን ደባዎች ከመግለጡም ባሻገር እንዴት ከነዚህ ደባዎች ማምለጥ እንደሚቻልም ያመላክታል። መካሪውም አሳቧን የገለጠችለት ነፍስ ትድን ዘንድ ቅዱስ ጳውሎስ እንደ ጠቀሰው ይጸልይላታል። ለዋኖቻችሁ ታዘዙና ተገዙ፣ እነርሱ ስሌትን እንደሚሰጡ አድርገው ይህንኑ በደስታ እንጂ በሀዘን እንደማያደርጉት ይህ የማይጠቅማችሁ ነበርና ስለ ነፍሳችሁ ይተጋሉ። ዕብራውያን ምዕራፍ 13 ቁጥር 17። ስለዚህ መሪ የሌላቸው ሁሉ እንደ ዛፍ ቅጠሎች ረግፈው ይቀራሉ እንደተባለው በመንፈሳዊ ጉዞ የራሱን ፈቃድ የሚከተል ሁሉ በዲያብሎስ ወጥመድ ላይ ይወድቃል። በቤተ ክርስቲያን ውስጥ የንስሐ አባት አስፈላጊነት ጥቅሞ ለዚህ ነው። ራስን ለማሳፈርና ለማዋረድ ልብህን በእርሱ ፊት ለእግዚአብሔር ትገልጣለህ። ከዚያም ምን ማድረግ እንደሚገባህ ይመክርሃል። ንስሐ ጀማሪ ክርስቲያኖች ያላስተዋሉት ውጊያ ካለ ይገልጣል። ንስሐ የሚገባ ሰው በንስሐ መልካም ምግባርነት ብዙ ኃጢአቶችን ያስወግዳል። እነዚህን የበዙ ኃጢአቶች ያሰሩትን እርኩሳን መናፍስት የሰውየውን መዋረድና ንስሐ መግባት መሸከም ስለማይቻላቸው በነው ይጠፋሉ። እርኩሳን መናፍስት በጨለማ መስራትን ይወዳሉ። ንስሐ ግን ይገልጣቸዋል። ምክር ወጥመዳቸውን ይሰባብረዋል። በምስጢረ ንስሐ የሚሰጠው ቀኖናም ኃይላቸውን ያጠፈዋል። ስለሆነም ሆነም ኃጢአቶቹን የሚናዘዝና ምክር የሚቀበል ሰው የንስሐን ሕይወት ስለሚመራ ከዲያብሎስ ውጊያዎች ይድናል። ኃጢአት ሙሉ ለሙሉ ሊተወው ባይችልም እንኳን ሊያጠቃው የሚሞክረው በጣም በተዳከመ ኃይል ይሆናል። ይህ በመሆኑም ዲያብሎስ ንስሐን ለማደናቀፍ ሲል ተናዛዚው ናዛዚውን ወይም የንስሐ አባቱን እንዲጠራጠር ያደርገዋል። እዚህ ጋር አይን አፋር የሚያደርገው ዲያብሎስ ንስሐን ለማደናቀፍ ይገባል። ከዚህም የዝሙት ዲያብሎስ ይመጣና ተመልሼ ስለማልስት ተመልሼ ስለማሳስትህ ንስሐ ለምን ይጠቅመሃል ይለዋል። ከዚያም የሐሳብና የክርክር ዲያብሎስ በአጠቃላይ ንስሐን በተመለከተ ጉዳይ ላይ ውይይቱን ይከፍታል። በመጨረሻም ንስሐንና የንስሐን አባት አስመልክቶ ጥርጥርን ለመዝራት የጥርጥር ዲያብሎስ ይመጣል። አንተ ግን ንቃ። ይህንን ሁሉ ደባውን ተናዘዝ። ይህን ካደረግ ዲያብሎስ መግቢያ ቀዳዳ ስለሚያጣ አንተን እንደ ችግር ፈጣሪ ባላጋራ በመቁጠር ትቶ ይሄዳል። ምስጋና ይሁን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።